ብዙዎቻችን የኖርንበት ባለው አካባቢና በሕብረተሰቡ ውስጥ ተቀባይነትን የመፈለግ ተፈጥሯዊ ዝንባሌ ቢኖርንም ይህ ፍላጎት ወደ አስመሳይነት ወይም ኢንአውተንቲሲቲ ሲያዘነብል የውስጥ ሰላምንና እውነተኛ ግንኙነቶችን በእጅጉ ይጎዳል። አስመሳይነት ማለት እውነተኛ ማንነትንና የውስጥ ስሜቶችን ደብቆ በሰዎች ዘንድ ተፈላጊና ማኅበራዊ ውዳሴን የሚያስገኝ አርቲፊሻል ማንነትን በመፍጠር የመኖር አባዜ ነው። በተለይም በአሁኑ የዲጂታል ዘመን የማህበራዊ ሚዲያ መድረኮች ይህንን የውሸት ማንነት የመገንባት ዝንባሌን በእጅጉ አጠናክረውታል። እናም አሁን አሁን የሰዎችን እውነተኛ ማንነትና ባህሪ በትክክል ለመረዳት አስቸጋሪ የሆነ ነው። ትላንት ትልቅ ሰው ያልነውና ለብዙዎች ምሳሌ አርአያም ይሆናል ያልነው ሰው በአንድ ቀን ጀንበር የትየለሌ ገመናዎችን ከጀርባው የተሸከመ ሆኖ ይገኛል። እናም በዚህ ቪዲዮ አስመሳይ ሰዎች የሚገለጡባቸውን ስምንት ዋና ዋና ባህሪያት በጥልቀት እናያለን። እነዚህን ባህሪያት መረዳት ራስን ከእንደዚህ አይነት ውሸታምና አስመሳይ ሰዎች ለመጠበቅ፣ ግንኙነቶቻችንንም ለመፈተሽ ይጠቅማልና አብራችሁኝ ዝለቁ። የአስመሳይ ሰዎች ስምንቱ ዋና ዋና ባህሪያት አንደኛ፣ ራሳቸውን ማወደስ ይወዳሉ። አስመሳይ ሰው እውነተኛ ማንነቱን ለመደበቅ ከሚጠቀምባቸው ዋነኛ መሳሪያዎች አንዱ በተጋነነ ሁኔታ ሁሌም ራስን ማወደስ ወይም ጉረኝነት ነው። ይህ ባህሪ በስነ ልቦነው ዓለም እንደ አእምሮ ሕመም የሚታየው የስብና መዛባት ወይም ፐርሰናሊቲ ዲስኦርደር አይነቶች ውስጥ አንዱና ዋነኛው የናርሲስቲክ የስብና መዛባት ቀዳሚ ምልክት እንደሆነ ይነገራል ለአስመሳይ ሰዎች ይህ ባህሪ ከውስጣቸው ያለውን የጎደሎነት ስሜት ለመደበቅ ይጠቀሙበታል። አስመሳይ ሰዎች ስለ ስኬቶቻቸው፣ ስለ ንብረቶቻቸው ወይም ስለ ግል ችሎታዎቻቸው ሲናገሩ ሁልጊዜም ከመጠን በላይ ያጋንኑታል። የውይይቱን አቅጣጫ በፍጥነት ወደ ራሳቸው በማዞር የትኩረት ማዕከል ለመሆንም በእጅጉ ይጥራሉ። በዚህ መንገድ በሌሎች ዘንድ የተሻለው መስለው በመታየት በውስጣቸው ያለውን ጥርጣሬና የዝቅተኝነት ስሜት ለማርገብ ይሞክራሉ። እናም ንግግሮቻቸው፣ ድርጊቶቻቸው እና ከሰዎች ጋር ሲሆኑ አጠቃላይ እንቅስቃሴያቸው ራሳቸውን በማወደስና በጉራ የተሞላ ነው። ሁለተኛ ባህሪያቸው ተለዋዋጭ ነው። አስመሳይ ሰው ከእውነተኛ ማንነቱ ጋር ጽኑ ቁርኝት ስለሌለው ባህሪው እንደየአካባቢውና እንደየሰው ፍላጎት ይለዋወጣል። ይህ መለዋወጥ በስነ ልቦናው ዓለም ማህበራዊ ማስመሰል ወይም ሶሻል ኬሞፍላጊንግ በመባል ይታወቃል። ይህም ሰውየው በሁሉም ሰዎች ዘንድ ተቀባይነትን ለማግኘት የሚጠቀምበት ዘዴ ነው። የሆነ ቦታና ጊዜ ላይ ከሰዎች ጋር ሲሆን አንድ አይነት እሴትና አመለካከት ሲያሳይ፣ ሌላ ጊዜ ከሌሎች ጋር ደግሞ ፈጽሞ ተቃራኒ የሆነ ማንነት ያሳያል። ይህ የማያቋርጥ የባህሪ መለዋወጥ አስመሳይ ሰው ለራሱ እንኳን ቢሆን ግልጽ የሆነ ማንነት እንዳይኖረው ያደርገዋል። እንደዚህ አይነት ሰዎች ይህን የውሸት ማንነት ለማስኬድ ብዙ አይነት ጉልበትና ቴክኒክ የሚጠይቃቸው ሲሆን በውስጣቸው ከፍተኛ የስነ ልቦና ቀውስና ውጥረት ይፈጠራል። ከሰዎች ጋር ያላቸው ግንኙነትም ዘለቄታ የሌለው ነው። ምክንያቱም ወጥነት በሌለው ባህሪያቸው ምክንያት ከሰዎች ጋር ያላቸው ግንኙነት በአብዛኛው እውነተኛ ሳይሆን ድራማዊ በመሆኑ ውሸታቸው ሲጋለጥ ግንኙነቱን በዛው ይፈርሳል። ሶስተኛ ሙገሳ በጣም ይወዳሉ። አስመሳይ ሰዎች ለራሳቸው ያላቸው ግምትና ዋጋ ዝቅተኛ ስለሆነ የራሳቸውን ዋጋ የሚያረጋግጡት ሌሎች ሰዎች በሚሰጧቸው ውዳሴና ሙገሳ ላይ በመመስረት ነው። ለአስመሳይ ሰው የሌሎች ሰዎች አድናቆት ልክ እንደ ስሜታዊ ኦክስጅን ነው። ያለሱ መተንፈስ የሚከብዳቸው ይመስላቸዋል። በየጊዜው በሚያከናውኗቸው ትንንሽ ተግባራት ወይም በሚያሳዩት ማንነት ሁሉ የውዳሴ ምላሽ ይፈልጋሉ። ይህ ጥገኝነት በግንኙነቶቻቸው ውስጥ ያልተመጣጠነ ኃይል እንዲፈጠር ያደርጋል። ምክንያቱም ለሚያመሰግናቸው ሰው ከልክ ያለፈ ተገዥነት ሲያሳዩ፣ ምስጋና ከሚነፍጋቸው ሰው ደግሞ በቀላሉ ሊርቁ ይችላሉ። እናም እነዚህ ሰዎች ከሌሎች ሰዎች ሙገሳንና ውዳሴን አጥብቀው ስለሚፈልጉ እሱን ለማግኘት ሲሉ ያለ እውነተኛ ማንነታቸውና ባህሪያቸው በውሸት ብዙ ነገሮችን ሲናገሩ፣ ብዙ ነገሮችን ሲያከናውኑ በአጠቃላይ በበርካታ መንገዶች ሲያስመስሉ ይስተዋላል። ያ መልካም የሚመስል ማንነታቸው ማስመሰልና ውሸት መሆኑ የሚረጋገጠው ደግሞ በምላሹ ከልክ ያለፈ ሙገሳ ካልቀረበላቸው፣ ሁሉም ነገር ባንዴ ይቆማል። አራተኛ፣ ሐሜትና የሰዎችን ግድፈት መፈለግ ይወዳሉ። አስመሳይ ሰዎች ከሚጠቀሙባቸው ስውር መሳሪያዎች አንዱ ሐሜትና በሌሎች ሰዎች ስህተትና ግድፈት ላይ ማተኮር ነው። ይህ ባህሪ የሚመነጨው ከጥልቅ ቅናትና የራስን ዋጋ በሌላ ሰው ውድቀት ላይ የመገንባት ዝንባሌ ነው። አስመሳይ ሰው የሌሎችን ስኬት በቀጥታ መደገፍ ሲከብደው፣ ሐሜትና አሉታዊ ትንታኔን በመጠቀም የሌላውን ሰው ስኬት ወይም መልካምነት ለማጨናገፍ ይሞክራል። ይህን የሚያደርገው ሌሎች ሰዎች በውድቀታቸው ወይም በመተቸታቸው አማካኝነት እርሱ ከፍ ያለ ወይም የተሻለ መስሎ እንዲሰማው ስለሚያደርግ ነው። ይህ የማያቋርጥ የሐሜት ልምምድ አስመሳይ ሰው በዙሪያው መተማመን የጎደለውና መርዛማ አካባቢ እንዲፈጠር ያደርጋል ምክንያቱም ሁሌም ትኩረቱ ገንቢ በሆኑ ተግባራት ላይ ሳይሆን በሰዎች ጉድለትና እንከን ላይ ስለሚውል ነው አምስተኛ ከራሳቸው ይልቅ የሌሎችን ድርጊት መተቸት ይወዳሉ አስመሳይ ሰዎች ውስጣዊ ችግሮቻቸውንና ጉድለቶቻቸውን ለመደበቅ ከሚጠቀሙባቸው የተለመዱ ስልቶች አንዱ በሌሎች ሰዎች ድርጊት ላይ ያለ መታከት መፍረድና መተቸት ነው። ይህ የባህሪ መገለጫ በስነ ልቦና ዓለም ፕሮጀክሽን በመባል ይታወቃል። ፕሮጀክሽን ማለት የራሳችንን ያልተፈለጉ ባህሪያት ወይም ስሜቶች በሌላ ሰው ላይ ማሳየት ማለት ነው። አስመሳይ ሰው በራሱ ውስጥ ያለውን የመተቸት ፍርሃትና የጎደለ ስሜት ለማርገብ ትኩረቱን ከራሱ ላይ ወደ ሌሎች ሰዎች ድክመቶች ያዞራል። የሌሎችን ስህተት በማጋነንና በመተቸት ለራሱ ጊዜያዊ የሆነ የታላቅነት ስሜት ይሰጠዋል። እናም እንደዚህ አይነት ሰዎች ሌሎች ሰዎች መልካም ነገር ሰርተው ሲያዩ ሁሌም ከዛ መልካም ነገር ውስጥ ህጸጾችን በመፈለግ ይጠመዳሉ። ስድስተኛ፣ አላስፈላጊ ፋሽኖችን ይከተላሉ። በዘመናዊ ማህበራዊ ዓለም አስመሳይ ሰዎች ትኩረትን ለማግኘትና ከቡድኑ ጋር ለመቀላቀል ከሚጠቀሙባቸው መንገዶች አንዱ ያላስፈላጊ ፋሽኖችና ትሬንዶች ተከታይ መሆን ነው። የዚህ ባህሪ ዋነኛ ምክንያት የውስጣዊ ማንነት ጥንካሬ ማጣት ነው። አስመሳይ ሰው በራሱ አስተሳሰብ ወይም እሴት ተማምኖ መቆም ስለሚከብደው ተቀባይነትን ለማግኘት ሲል በፍጥነት የሚለዋወጡ የፋሽን የሐሳብ ወይም የባህል ፍሰቶችን ይከተላል። ይህን የሚያደርገው ከልብ አምኖበት ሳይሆን አዋቂ፣ ዘመናዊና ተቀባይነት ያለው መስሎ ለመታየት ነው። እንደዚህ አይነት አስመሳይ ሰዎች ንግግራቸው፣ ድርጊቶቻቸውና አጠቃላይ እንቅስቃሴያቸው በሙሉ የራሳቸውን ውስጣዊና እውነተኛ ማንነት የሚገልጽ ሳይሆን የተውሶና የማስመሰል ነው። ሰባተኛ ስህተታቸውን አምኖ አይቀበሉም። አስመሳይ ሰዎች እውነተኛ ማንነታቸውን ለመገንባትና ለመጠገን ቁልፍ የሆነውን ስህተትን የመቀበል ጥበብን በጽናት ይቃወማሉ። እንደነሱ ስነ ልቦና ስህተት መስራት ማለት የውሸት ማንነታቸውን ማጋለጥ ማለት ነው። ስለዚህ አስመሳይ ሰዎች ስህተት ሲሰሩ ወይም ውድቀት ሲያጋጥማቸው ግልጽና ሐቀኛ ከመሆን ይልቅ ኃላፊነትን ወደ ውጭ ይገፉታል፣ ሌሎች ሰዎችን ወይም ሁኔታዎችን ይወቅሳሉ። የውሸት ማንነታቸውን ለመደበቅ በሚያደርጉት ጥረት ራስን የማረምና የመሻሻል ሂደትን በመዝጋት በራሳቸውና በእውነት መካከል የስነ ልቦና መከላከያ ግድግዳ ይገነባሉ። በዚህም ምክንያት በውጫዊ ገጽታቸው ጠንካራ ቢመስሉም በውስጣቸው ግን ደካሞችና ወጥ ባህሪ የሌላቸው ተቅበዝባዦች ናቸው። ስምንተኛ ማህበራዊ ሚዲያ ምናባዊ መድረካቸው ነው። በአሁኑ የዲጂታል ዘመን አስመሳይ ሰዎች ማንነታቸውን የሚገልጹበት ዋነኛ መድረክ ማህበራዊ ሚዲያ ነው። የዚህ ባህሪ ስነ ልቦናዊ ትንታኔ እንደሚያሳየው አስመሳይ ሰዎች ማህበራዊ ሚዲያን እውነተኛውን ህይወታቸውን ለመደበቅና የተመኙትን ማንነት ለመፍጠር እንደ ምናባዊ መድረክ ይጠቀሙበታል። ህይወታቸውን ከእውነት በተጋነነ መልኩ በማሳመር ምርጥ ቦታዎችን፣ ውድ እቃዎችንና የማያቋርጥ ደስታን በማሳየት በዙሪያቸው ላሉ ሰዎች የቅናትና የአድናቆት ስሜት ለመፍጠር ይፈልጋሉ። ይህ በውሸት የራሳቸውን ማንነት ከፍ አድርጎ የማሳየት አባዜ እውነተኛ ህይወታቸው ውስጥ የጎደላቸውን ዕውቅናና ዋጋ ለማግኘት የሚጠቀሙበት አማራጭ ነው። ይሁንና በስክሪኑ ላይ በሚታየው ፍጹምነትና ከስክሪኑ ውጭ ባለው እውነተኛ የብቸኝነት ስሜት መካከል ያለው ሰፊ ልዩነት አስመሳይ ሰው ላይ የስነ ልቦና ጫናን ያባብሳል። ምክንያቱም የአስመሳይነት ህይወት ከእውነት ጋር የማያቋርጥ ትግል ውስጥ መግባት ማለት ነው። ይህ ደግሞ ከራሳችንና በዙሪያችን ካሉ ከሌሎች ሰዎች ጋር ጤናማ ትርጉም ያለውና ዘላቂ የሆነ ግንኙነት እንዳንመሠረት ያደርገናል። ለዛም ነው እውነቱን ተናግሮ ከመሸበት ማደር የሚሉት አበው። ለዛሬ በቃው። በሌላ ሐሳብ ዳግም እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።